ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። ሰበር መረጃ፣ እስራኤል በምትፈጽመው ጥቃት አሜሪካ በቀጥታ የምትሳተፍ ከሆነ ሲኦል ይፈጠራል ሲሉ የኢራን ባለስልጣናት በማስጠንቀቅ ላይ ይገኛሉ። በሌላ መረጃ የኢራን የኒውክለር ጣቢያዎችን ማጥቃት ምን አይነት አደጋዎችን ሊያስከትል እንደሚችል በተለይም በሰውና በአካባቢ ላይ የሚኖረውን አደጋ ሰፋ ያለ መረጃዎችን ይዘንላችሁ ቀርበናል። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል ሲሉ የኢራን ባለስልጣናት ገለጹ። እስራኤል በኢራን ላይ በምትፈጸመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስተር ለቢቢሲ ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሰኢድ ካቲብ ዛዴ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው ቁጣው ተባብሶ እንደሚቀጥልና የሚፈጸመው ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየው ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙኃን ጥቃቱ ሆስፒታሉ ላይ ሳይሆን ከሆስፒታሉ አጠገብ የሚገኘው ወታደራዊ ስፍራን ኢላማ ያደረገ ነው ብለዋል። የእስራኤል የጤና ሚኒስቴር በሶሮካ ሆስፒታል ላይ በተፈጸመው ጥቃት ቢያንስ እስካሁን ሰባ አንድ ሰዎች መጎዳታቸውን ገልጿል። ይህ በእንዲህ እንዳለ የኢራን ጦር ናታጅ ማዕከልን ጨምሮ የኢራን የኒኩለር ስፍራዎች ላይ ጥቃት መፈጸሙን አስታውቋል። ኢራን በእስራኤል ጥቃት ስለደረሰው ጉዳት እስካሁን የሰጠችው መረጃ የለም። አሁን ላይ ጥቃቱ የተፈጸመው ሐሙስ ዕለት ዋይት ሐውስ አሜሪካ በግጭቱ ውስጥ በቀጥታ ስለሚኖራት ተሳትፎ ትራምፕ በሚቀጥሉት ሁለት ሳምንታት ጊዜ ውስጥ ውሳኔ እንደሚሰጡ ካሳወቁ በኋላ ነው። ከቲብ ዛዴህ ለቢቢሲ ሲ ሲናገሩ በእርግጥ ዲፕሎማሲ የመጀመሪያው አማራጭ ነው። ነገር ግን ጥቃቱ የሚቀጥል ከሆነ ምንም አይነት ድርድር አንጀምርም ብለዋል። ኢራን በእስራኤል ላይ የምትፈጽመውን ጥቃትም በተባበሩት መንግስታቱ ለአንቀጽ አምሳ አንድ መሰረት ራስን መከላከል እንደሆነ ምክትል የውጭ ጉዳይ ሚኒስትሩ በተደጋጋሚ አስረድተዋል። እስራኤል ከሰባት ቀናት በፊት በኢራን የኒኩለር ማዕከላት ላይ ጥቃት ስትፈጽም ከፍተኛ የጦር አዛዦችን እና የኒኩለር ተመራማሪዎችን ስትገድል በዲፕሎማሲው ንግግር ውስጥ እንደነበሩም ተናግረዋል። ምክትል የውጭ ጉዳይ ሚኒስትር ግጭቱ ምንም መነሻ የሌለውና አላስፈላጊ ብለውታል። ትራምፕ ኢራን የኒኩለር ስምምነቱን ብትቀበል ኖሮ ግጭቱ ሊከሰት አይችልም ነበር ሲሉ በተደጋጋሚ በሰጡት አስተያየት ላይም ምክትል የውጭ ጉዳይ ሚኒስትሩ ምላሽ ሲሰጡ እስራኤል ጥቃት ፈጽማ ሂደቱን እስከምታደናቀፈው ድረስ እየተነጋገሩ እንደነበር ገልጸዋል። በሙስካት ስድስተኛ ዙር የኒኩለር ንግግር ለማድረግ እያቀድን ነበር ለመስማማትም ጫ ጫፍ ላይ ደርሰን ነበር። ይህንን ከሌላ አካል ይልቅ ፕሬዝዳንት ትራምፕ ራሳቸው በደንብ ያውቁታል። ግራ አጋቢና እርስ በርስ የሚጋጭ ያሉት የትራምፕ የማህበራዊ ሚዲያ መልዕክቶች እና ቃለ ምልልሶችን ምክትል ሚኒስተሩ ተችተዋል። የአሜሪካ ልዩ መልዕክተኛ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስተር አባስ አራቂ አርብ ዕለት ለግጭቱ ዲፕሎማሲያዊ አማራጭ ለመፈለግ በተደጋጋሚ በስልክ ተነጋግረው እንደነበር ሮይተርስ ዘግቧል። ለዜና ወኪሉ የተናገሩት ሶስት የዲፕሎማቲክ ምንጮች እንዳሉት አራቂ እስራኤል ጥቃቱን ካላቆመች ቴሄራን ወደ ድርድሩ እንደማትመለስ ተናግረዋል። እስራኤል ኢራን ለሀይል ማመንጫ ወይም ለኒኩለር ቦምብ የሚያገለግለውን የበለጸገ ዩራኒየም ወደ ጦር መሳሪያነት ለመቀየር በቅርቡ እርምጃ ወስዳለች ስትል ከሳለች። ኢራን ግን የኒኩለር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ በተደጋጋሚ ስትገልጽ ቆይታለች። አርብ ዕለት የተባበሩት መንግስታት የኒኩለር ተቆጣጣሪ የሆነው ነው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የኢራን ዩራኒየም ስልሳ በመቶ ያህል እንደበለጸገ ገልጿል። ይህም ኒውክለር ቦምብ ለመስራት አሊያም ዘጠና በመቶ ለመድረስ ጥቂት ቴክኒካዊ እርምጃዎች ናቸው የሚቀሩትም ብሏል። ምክትል የውጭ ጉዳይ ሚኒስትሩ ግን ይህ ምንም ትርጉም የማይሰጥ ነገር ነው፣ በሀሰተኛ መረጃና ፍላጎት ላይ ተመስርቶ ጦርነት አይጀመርም ብለዋል። ኒውክለር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉም አክለዋል። ኢራን ሰላማዊ የሆኑ የኒኩለር መርሃ ግብሯን ወደ የጦር መሳሪያ ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉ የቀረበውን ክስ አስተባብለዋል። የዓለም አቀፉ አቶሚክ ኤነርጂ ኢንጂነር ዋና ዳይሬክተር ራፋኤል ግሮሲ ምንም አይነት ሁኔታ ቢፈጠርም በሰዎችና በአካባቢ ላይ ጉዳት ሊያስከትል ስለሚችል በኒኩለር ማዕከላት ላይ በፍጹም ጥቃት መፈጸም እንደሌለበት አሳስበዋል። ይህ በእንዲህ እንዳለ የኢራን የኒኩለር ጣቢያዎችን ማጥቃት ምን አይነት አደጋዎች ሊያስከትል ይችላል ሲል ቢቢሲ በገጹ ላይ እንዳስነበበው እስራኤል በኢራን ላይ እየፈጸመችው ባለው ጥቃት የኒኩለር መሰረተ ልማቷን ኢላማ አድርጋለች። በዋናነትም ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቷ ላይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከሆነ በአገሪቷ ማዕከላዊ ክፍል የሚገኘው ናታዥ የኒኩለር ጣቢያ የደረሰበትን ከባድ ጉዳት ተቋቁሟል። ሌላኛው ፎርድ የሚባለው ማዕከሏ ደግሞ በተራራ ስር ከመሬት በታች በጥልቀት የተገነባ ነው። በመሆኑም ይህንን ከምድር በታች የሚገኝ ጣቢያ ለመምታት እጅግ ኃይለኛ የሆነ ቦምብ ያስፈልጋል። ይህ ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። አሜሪካ ይህንን ብታደርግና በፎርድ ላይ የቦምብ ጥቃት ቢፈጸም ምን ሊከሰት ይችላል የሚለውን በጥቂቱ እኔ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኢራን የኒውክለር ማዕከላት ላይ የተፈጸመውን ጥቃት እጅግ አሳሳቢ ሲል ገልጾታል። የኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ሰኞ እለት እንደተናገሩት የወታደራዊ እርምጃዎች መባባስ በአካባቢና በሰዎች ላይ ከባድ ጉዳቶችን የሚያስከትሉ ጨረሮች የመለቀቀ አደጋን ይጨምራል ብለዋል። የዩራኒየም ማበልጸጊያ ጣቢያዎች ወደ ተለያየ ቁስ አካል የመለወጥ ባህሪ ባላቸው እና አይሶቶፖች ከተባሉ ኬሚካላዊ ንጥረ ነገሮች የሚሰሩ ቁሶችን ለማዘጋጀት የሚያገለግሉ ናቸው። በሰሪ ዩኒቨርሲቲና በዩናይትድ ኪንግደም ብሔራዊ የፊዚክስ ቤተ ሙከራ ፕሮፌሰር የሆኑት ፓዲ ሬጋን ዩራኒየም ከመሬት ውስጥ ስናወጣ በሁለት መልክ ነው የሚወጣው። 99.3 በመቶ ዩራኒየም 238 ሲሆን፣ 0.7 በመቶ ደግሞ ዩራኒየም 235 ነው። የኒኩለር የጦር መሳሪያ ለመስራት የሚያስፈልገው ሁለተኛው ነው ሲሉ ያስረዳሉ። ኒኩለር የማበልጸግ ሂደት ማለት ዩራኒየም 235 መጠንን መጨመር ማለት ነው። ይህ የሚሰራው ዩራኒየምን በጋዝ መልክ በመውሰድና ሴንትርፊዩጋል በተባ የተባለ ማሽን በፍጥነት በማሽከርከር እንደሆነ ፕሮፌሰር ሬጋን ተናግረዋል። ምክንያቱም ዩራኒየም 238 ከሚፈልገው ዩራኒየም 235 በበለጠ ከባድ ስለሆነ ሂደቱ ሁለቱን ለመለያየት ያስችላል። በመሆኑም ዩራኒየም ይበልጥ እንዲበለጽግ ለማድረግ ይህንን በተደጋጋሚ ማድረግ ያስፈልጋል። የኒኩለር ኃይል ማመንጫ ጣቢያዎች መቆጣጠር የሚችል እና ኃይል የሚያወጣ የኒኩለር ኃይል ለመፍጠር በዚህ መልኩ ከበለጸገው ዩራኒየም ከ3 እስከ አምስት በመቶ የሚሆነው ብቻ ነው የሚያስፈልገው ብለዋል። ነገር ግን ዓላማው የኒኩለር ጦር መሳሪያ ለመስራት ከሆነ ዩራኒየም 235 ከፍተኛ መጠን ማለትም እስከ 90 በመቶ ያህል ያስፈልጋል። ዩራኒየሙ በበለጸገ ቁጥር ሁለቱ አቶሞች ሲለያዩ የሚወጣው ኃይል እጅግ በጣም ከፍተኛ ነው። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል። በመሆኑም ኒኩለር መሳሪያ ለመስራት ጥሩ ደረጃ ላይ ይገኛል ማለት ነው። ሆኖም በእነዚህ በበለ የበለጸጉ የዩራኒየም ክምችቶች ላይ ሮኬቶችን መተኮስ በጃፓን ፉኩሽማ ወይም በቀድሞ ሶቪየት ህብረት ቸርኖቤል በኒኩለር ኃይል ማመንጫ ጣቢያዎች ላይ ከተከሰቱት አደጋዎች ጋር ተመሳሳይ በሆነ መጠን የኒኩለር አደጋን አያስከትልም። በከፍተኛ ሁኔታ የበለጸገ ዩራኒየም ካልበለጸገው ዩራኒየም በሶስት እጥፍ ራዲዮ አክቲቭ ጨረሮች አሉት። ሆኖም በመጠናቸው ልክ ሁለቱም በራዲዮ አክቲቭ ጨረሮች የተሞሉ አይደሉም። ስለሆነም የአካባቢ ብክለት ችግርን አያስከትልም ብለዋል። በፖርትማዝ ዩኒቨርሲቲ ፕሮፌሰር የሆኑት ጂም ስሚዝ ፕሮፌሰር ጂም ከቸርኖቤል አደጋ በኋላ ያለውን ክስተት አጥንተዋል። ሁላችንም በጣም የሰጋ ነው ፊውዥን ፕሮዳክት በተባሉ ነገሮች ላይ ነው። እነዚህ ከቦምብ ወይም ከሌላ ነገር ጋር በሚጋጩበት ጊዜ ዩራኒየሙን የሚከፋፍሉ ነገሮች ናቸው። እነዚህ እንደ ራዲዮአክቲቭ ካልሽየም፣ ራዲዮአክቲቭ ስቶሪቲየም፣ ራዲዮአክቲቭ አዮዲን ናቸው። እነዚህ አካባቢን የሚመርዙ ንጥረ ነገሮችም ናቸው። የኒኩለር ማበልጸጊያ ጣቢያዎች የኒኩለር ማብላላት ስለማይፈጠር የቦምብ ፍንዳታ ይህን እንዲከሰት ስለማያደርግ እነዚህ አደገኛ ራዲዮአክቲቭ ፊውዥን ፕሮዳክት አይኖሩም ብለዋል። ታዲያ በዚህ ምክንያት በአካባቢው የሚኖረውን ስጋት በተመለከተ በናታጅ ማዕከል ላይ ጥቃት ከተፈጸመ በኋላ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በአካባቢው የራዲዮ አክቲቭ ብክለቶች እንዳገኘ ገልጿል። ነገር ግን የራዲዮ አክቲቭ መጠን ያልተለወጠና መደበኛ መሆኑን አመለ አመላክቷል በብሪስቶቭ ዩኒቨርሲቲ የሚነራል እና የራዲዮ አክቲቭ ተረፈ ምርቶች አስተዳደር ኃላፊ የሆኑት ፕሮፌሰር ክሌርክ ኮርክ ሂል የዩራኒየም ጨረሩ ብዙም ሩቅ አይጓዝም ብለዋል ሆኖም ለማዕከላቱ ቅርብ የሆኑ ሰዎችን ጤና ለአደጋ ሊያጋልጥ እንደሚችል ተናግረዋል በሰውነት ላይ የሚያስከትለውን መርዛማነት በተመለከተ የዩራኒየም ቅንጣጢቶች በትንፋሽ እና በምግብ አማካኝነት የዩራኒየም ቅንጣጢቶች ወደ ሳምባችን ወደ ሆዳችን እንዲሁም በሌሎች የሰውነት አካል ውስጥ ይገባሉ። ቀስ በቀስም ጉዳት ያስከትላሉ ብለዋል። ከዚህም በተጨማሪ ለራዲዮ አክቲቭ ኬሚካል መጋለጥ በአቅራቢያው ለሚኖሩ ሰዎች ችግር እንዲፈጥር ይችላል። በባንገር ዩኒቨርሲቲ የኒኩለር ማቴሪያል ተመራማሪ የሆኑት ፕሮፌሰር ሳይመን ሚድልበርግ አደጋ ቢከሰት እና ሴንትሪፊጅስ ሄግዛ ፍሎራይድ የተባለው የዩራኒየም ጋዝ የሚለቀቅ ከሆነ ከባድ የኬሚካል አደጋ ያስከትላል ይላሉ። ፕሮፌሰር ሳይመ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 የአመራር መጠን መከታተሉን እንደሚቀጥል ገልጿል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።